አክብሮ ታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ እያበለጸኳቸው ያለሁት በፈጣሪ ፈቃድ ነው ብለዋል። ስላለማሁ አሉባልታ ባልታ ስሞታና ወቀሳ መጣ ሲሉም ተደምጧል። ዝርዝሩ ተዘጋጅቷል። የፋኖ ኃይሎች ወታደራዊ አዛዥን ማረክን አሉ። ይህ በእንዲህ እንዳለ አውራ መንገዱ ከአንድ ወር ለሚልቅ ጊዜ እንዲዘጋ መደረጉ ማህበራዊ ቀውስን አስከትሏል። በአማራ ክልል የድሮን ቅኝቶች አሁንም እንደቀጠሉ ናቸው፣ ታደምጡታላችሁ። ከኢትዮጵያ በኩል የጅምላ ጥቃቶች እየተሰነዘሩ ቢነው ሲል ሻዕቢያ ገለጸ። የኢትዮጵያ ፖለቲከኞችን እብድ የሚለውን ቃል ተጠቅሞም ወርፏል። ተጨማሪውን ይዘናል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን እያለም የምግብ ፕሮግራም አሳወቀም። ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥም አስጠንቅቋል። የምታደምጡት መረጃ ይሆናል። ጅቡቲ በሺዎች የሚቆጠሩ ኢትዮጵያውያን ልታባረር ነው። ይህን ውሳኔ ያሳለፈችው ደግሞ ጠቅላይ ሚኒስትር ዐቢይ አህመድ ወደ ጅቡቲ ተጉዘው 24 ሰዓታትም ቆይተው ከተመለሱ ከአንድ ወር በኋላ ነው። ሌላኛው መረጃችን ነው። ሩሲያ ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ ናት ሲሉ ፑቲን ገለጹ። ፑቲን ይህን ያሉት ሩሲያና ዩክሬን ወደ ጦርነት ካመሩ በኋላ ለመጀመሪያ ጊዜ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ እያበለጸኳችሁ ያለሁት በፈጣሪ ፈቃድ ነው ብሏል። ስላለማሁ አሉባልታ ስሞታና ወቀሳ መጣ ሲሉም ተደምጧል። የብልጽግናው ፕሬዚደንት ሰሞኑን የፋሲካ በዓልን ምክንያት አድርገው ከተጓዙባቸው ስፍራዎች ውስጥ ከካዛንችስ ሲያፈናቅሏቸው ነዋሪዎች የሚገኙበት ገላንጉራ ተብሎ የሚጠራው አካባቢ አንዱ ነው። በቅርቡ አምነስቲ ኢንተርናሽናል የኮሪደር ልማት የተሰኘውና ተቋሙ በ58 ብልጽግና በ63 የሀገሪቱ ከተሞች እያካሄድ ነው ነው የሚሉት መርሃ ግብር የ የሰብአዊ መብት ጥሰት እየተፈጸመበት ስለሆነ መንግስት አቁሞ ግምገማ እንዲያደርግበት ጥሪ አቅርቦ ነበር። ነዋሪዎች የብልጽግና ተመራጭ የፓርላማ አባላት፣ የአገዛዙ ደጋፊዎች ሳይቀር ይህን ሰው ነቅሎ ዛፍና ህንጻን መትከል የመትከል ተግባር ያስከትለውን ሰቆቃ ደጋግመው ሲገልጹ መክረማቸውም ይታወሳል። ሰዎች የኮሪደር ልማት በተሰኘ የብልጽግናው መርሃ ግብር ገብር ሳቢያ ራሳቸውን ማጥፋታቸውም የሚታወቅ ነው። ጠቅላይ ሚኒስትር ዐቢይ አህመድ ግን ከወቅታዊ ቤተ መንግስታቸው ቅርብ ርቀት ያሉ የአዲስ አበባ አካባቢዎች ቆሻሻ መሆናቸውን አንስተው ጠረግ ነው ሲሉ ነው ከትናንት በስቲያ የተናገሩት። ይህንን ስለሰራው ግን አሉባልታና ወቀሳ መጣ የሚለውን በማከልም ከተማችን ተጎሳቅላ ቆሽሻ ነበር። እንግዲህ ልማት ሲመጣ ብዙ አሉባልታ፣ ብዙ ስሞታ፣ ብዙ ክስ፣ ብዙ ወቀሳ ይኖራል። ጠቅላይ ሚኒስትሩ ከመሐል አዲስ አበባ አፈናቅለው ሃያ ሁለት ኪሎ ሜትር ርቀት ላይ እንዲሰፍሩ ያደረጓቸው እናቶች መካከል ተገኝተው ሕይወታችሁን ቀየርኩት፣ ንግግር እያደረጉ በርካታ የከተማ ኗሪዎች ደግሞ ማህበራዊና ኢኮኖሚያዊ ኑሯቸው የተናጋም መስተጋበራቸው የተበጠሰም እጃቸው ላይ የነበረ በርካታ ሀብትና ንብረትም ድንገት ያጡ ከመኖሪያ ብቻ ሳይሆን ከመስሪያ ቦታቸውም ተነቅለው የቀሩ አሉ። ጠቅላይ ሚኒስትሩ ግን እንዲህ እንዳበለጽጋችሁ እንዳለም የሚያደረገው የፈጣሪ ቸርነት ነው ብለው ስራቸውን መንፈሳዊ አድርገው ያቀርባሉ። ከዛም ዛሬም ከሰባት ዓመታት በኋላ ትሻገራላችሁ፣ የኢትዮጵያ ትንሣኤም ቅርብ ነው እያሉ ይቀጥላሉ። እንደዚህ ያለ ግዙፍ ስራ ከፈጣሪ ድጋፍ ውጪ ሊሳካ አይችልም። ፈጣሪ ልባችንን አይቶ፣ የእናንተን ልብ አይቶ መከናወን ስለሰጠን የኢትዮጵያ ትንሣኤ ቅርብ ነው ልትበለጽጉ ነው፣ አሻግራችኋለሁ፣ መከናወን ይሆንላችኋል፣ የሚሉ የብልጽግናው መሪ ሙሴያችሁ ነኝ ንግግርን ኢትዮጵያውያን ያለፉት ሰባት ዓመታት ደጋግመው ሰምተውታል። ያዩት ግን ሕዝብ በተከፈተበት ጦርነት ሲሰበር፣ የዜጎች ነባር ማህበራዊ ግንኙነት ሲሸረሸርና ሲበጠስ፣ ድህነትና ኑሮ ውድነት ግን ሲሰፋ ነው። ለዚህ አውድ ተብሎ የተነገረም ባይሆን ጠቅላይ ሚኒስትሩ ሳይታክቱ ለዓመታት ላደረጉት፣ አበለጽጋችኋለሁ፣ ትሻገራላችሁ ንግግር የኒህ ሰው ስብከት ሁነኛ ምላሽ ይመስላል። አራትም ዓመት ሙሉ የሚሰበከው ስብከት ይሻገራል። ስብከቱ አንድ ነው። ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? ድልድዩ ጋር ሳትደርሱ እኮ የሚያሻግሩ አሉ። የፋኖ ኃይሎች ወታደራዊ አዛዥን ማረክን አሉ። ይህ በእንዲህ እንዳለ አውራ መንገዱ ከአንድ ወር ለሚልቅ ጊዜ እንዲዘጋ መደረጉ ማህበራዊ ቀውስን አስከትሏል። በአማራ ክልል የድሮን ቅኝቶች አሁንም ቀጥሏል። በክልሉ ወደ ሁለተኛ ዓመቱ እየተጠጋ ያለው ጦርነት አንዳች ሁነኛ መፍትሄ ሳይፈለግለት የህዝቡን ሰቆቃ እያራዘመም ቀጥሏል። ሰላማዊ ዜጎች፣ ሕጻናትና እናቶች፣ መምህራንና የህክምና ባለሙያዎች በየጊዜው በተፋላሚ ቡድኖች በድሮን ጭምር የሚገደሉበት ሁነት ያለ ሲሆን ከሁለቱም ወገን ያሉ አላስፈላጊው የርስ በርስ ጦርነት እየተዋጉ እየሞቱ የሚገኙትም ኢትዮጵያውያን ናቸው። እንዳለመታደር አለመታደር ሆኖ የሀገሪቱን ዳር ድንበር ያስጠብቃል የሚባልለት ተቋም የመከላከያ ሰራዊቱ በቀን 350 ወጣት ገደሉ የሚል መግለጫን እያወጣም የቀጠለበትም ነው። ለበርካታ ዓመታት ሀገርን ያገለገሉ ልምድ ያላቸው የሀገሪቱን ወታደራዊ አዛዦች ጭምር እየበላ የቀጠለው ይህ ጦርነት ኮሎኔሎች በፈቃዳቸውን በምርኮም ወደ ፋኖ ኃይሎች የተቀላቀሉበት የተወሰኑ ደግሞ የተገደሉበት እንደሆነ የሚታወቃል። ሰራዊቱ በቅርቡ ባወጣው መግለጫ የከዱት የቀድሞና የአሁን ወታደራዊ አዛዦች እንዳሉ አሳውቆ ነበር። የሆነው ሆኖ ትናንት ደግሞ የፋኖ ኃይሎች አንድ ወታደራዊ አመራርን ያዝን ብለዋል። እኒህ ጫኔ ለገሳል የተባሉት የመከላከያ ሰራዊቱ የሻለቃ አዛዥ ተማረኩ በሚል የተገለጹት ደግሞ በሰሜን ሸዋ ዞን ደብረ ብርሃን ቅርብ ርቀት ባለ አካባቢ ነው። ወታደራዊ አዛዡ የመከላከያ ሰራዊቱ ካምፕ የነበረበት ጉዶ በረት ቀይ ተብሎ በሚጠራ አካባቢ ያለ አጃቢዎቻቸው ሲጓዙ ይዘናቸዋል የሚሉት የፋኖ ኃይሎች ከሌሎች ምርኮኛ ወታደራዊ አመራሮች ጋር እንዲቀላቀሉ አድርገናል በሚል ማክሏል። ይህ የእርስ በርስ ጦርነት ከሚያስከትለው ሰብአዊ ጉዳት ባሻገር ማህበራዊ ቀውሱም እንደተባባሰ ነው። ትምህርት ቤቶችን በድሮን እየደበደበው ወደ ወታደራዊ ካምፕነት አገዛዙ መቀየሩም መምህራን ደግሞ ታጣቂዎች እያሳደዱና እየገደሉ ጭምር መሆኑን ተከትሎ በትምህርት ላይ የደረሰው ተጽዕኖ የሚታወቅ ነው። ከአንድ ወር ለሚሻገር ጊዜ አገዛዙ የዘጋው ጎጃምን ከወሎ የሚያገናኘው ዋና መንገድ ያስከተለው ቀውስ ደግሞ ሌላኛው። ከጎጃም መርጦ ለማርያም በመካነ ሰላም ወደ ወሎ ቀጠናዎች የሚያስተሳስረው መንገድ የፋኖ ኃይሎች የግንኙነት ቀጠና ነው በሚል ከአንድ ወር ለተሻገረ ጊዜ መታገዱና የትራንስፖርት አገልግሎቱ መ ቢቋቋመውም የታመሙና ችግር ላይ የወደቁ ሰዎች በዚህ መልኩ በቃሬዛ ወደ ሕክምና እንዲሄዱ ያስገደደም ነው። በቀጠናው ሰራዊታቸውን ያዘመቱት የመስራ ገዛዛዡ ሌትናንት ጀነራል መሐመድ ተሰማም በሕክምና እጦት እናቶች በየዛፉ ስር ሲወልዱ ማየት ልብ የሚነካ ነው ሲሉ ከዚህ በፊት ተናግረውም ነበር። በየዛፉ ስር አዋላጅ ሐኪም አጥተው የሚዋለዱ እህቶችን ሳይ ሲቃ ይተናነቀኛል። ምናልባት እናንተ እዚህ ከተማ ስለሆነ ያለው ያላየ፣ ሂድ ወደ ደጋ ዳሞት ቋሪት አካባቢ ላይ ሂድ በቢቡኝ መስመር ውረድ ወደ ገጠር እንዲህ አሳዛኝ ነው የሚሉት ክስተትን ለሳምንታት መንገድ በመዝጋት የሚያገለግሉት አገዛዝ ለምን እንደሚፈጽም ምላሽ ይሰጣሉ ተብሎ ግን አይጠበቅም። በአማራ ክልል የፋኖ ኃይሎች ይገኙባቸዋል በሚባሉ አካባቢዎች መሰረታዊ አገልግሎቶችና ሸቀጥን ጨምሮ በመከልከል የጦርነቱ አካል ማድረግም የተለመደ ነው። ሰሞነኛው የክልሉ ጦርነት ገጽታ ሌላኛው ክፍል ደግሞ የድሮን ጥቃቶች ናቸው። የጠላት ኃይልን ለማዛባት የሚወሰድ እርምጃ ሲሉም ያገዛዙ ሰዎች ይገልጹታል። ትናንትና ዛሬም የድሮን ቅኝቶች ጃም ቋሪትና አካባቢው እንደዚሁም በደጋ ዳሞት ቀጠና በሰሜን ሸዋ አንዳንድ ስፍራዎች ላይም ተስተውለዋል። ከኢትዮጵያ በኩል የጅምላ ጥቃቶች እየተሰነዘሩ ነው ሲል ሻቢያ ገለጸ። የኢትዮጵያ ፖለቲከኞችን እብድ የሚለውን ቃል ተጠቅሞ ወርፏል። ህዝብን ለማጥፋት በጋራ ተሰልፎ የነበሩት የሻቢያና ብልጽግና ሰዎች ተልእኳቸውን ከፈጸሙ በኋላ አሁን እርስ በርስ መካሰስ ላይ ተጠምዷል። በተለይም ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ተፈጥሮ ደር ድንበራችን ነው የሚል ንግግር ካደረጉም ናቶች መልስ አብዲሳም ሬቻን ገና ቀይ ባህር ላይ እና ከብሯለን የሚል መልእክት ካስከተሉበት ጊዜ አንስቶ እሰጣ ገባው ቀጥሏል። በእርግጥ የብልጽግናው ሾች የሻቢያን ጦር ጋብዘው አስገብተው ያስወረሩት የኢትዮጵያ ሉዓላዊ ግዛት ላይ ከሰሞኑ እንኳን ሻቢያ ኮንሰርት ሲያዘጋጅ ቦታው ሰው እንጂ ባህር የለውምና ግድ የሚሰጣቸው አልሆነም። የሆኖ ሆኖ ሻቢያ የኢትዮጵያ ፖለቲከኞችን እንዲሁም አክቲቪስቶች ላይ በማነጣጠር የሚያቀርበውን ስድብ ግን ገፍቶበታል። ትናንት በቃል አቀባዩ የማነ ገብረመስቀል በኩል የተሰራጨው ዘለፋም አከታትሎ መግለጫ የሚያወጣባቸው የኢትዮጵያ አክቲቪስቶችን ከብደት ጋር አያይዞ ያቀረበበት ሆኗል የሚያደርጋቸውን አክቲቪስት ብለው የሚጠሩ ኤርትራን በመስደብ ላይ የተጠመዱ ሰዎች እየፈጠሩት ያለው ግርግር ከእብደት ጋር የተያያዘ ነው ይላል የሻዕቢያ መግለጫ። ከዚህ በፊት የፖለቲካ ድንኮች በሚል የጠራቸውን ኢትዮጵያውያንን ሻዕቢያ ትናንት ደግሞ ምኞታቸው የኤርትራ ሉዓላዊ ወደቦችና የባህር ዳርቻዎችን በማንኛውም መንገድ መንጠቅ ነው ሲል ያክላል። በድምሩ ዘመቻ ተከፍቶብናል የሚሉት ቃል አቀባዩ ይህ ዘመቻ በሁሉም መስክ የሚሰነዘር ጅምላ ጥቃት ነው ሲሉም ይገልጹታል። በየቀኑ በኤርትራ ላይ ትላልቅ ውሸቶችን የሚያሰራጩ በታሪክ፣ በባህል በልማት አጀንዳዎች፣ በቀጠናው ባለን ፖሊሲዎቻችን ላይ ወዘተ የሚደረጉ ጅምላ ጥቃቶች ናቸው ሲሉም ነው ያነሱት። የሻቢያ ቀጠናዊ ፖሊሲ ጎረቤቶችን ማተራመስ፣ የሻቢያ ኢኮኖሚም ወደ ተለያዩ የዓለም ሀገራት እንዲሰደዱ ባስገደዳቸው ዜጎች ላይ ባዛሮችን በማዘጋጀት ገቢ ማሰባሰብ፣ የሻቢያ የልማት አጀንዳ ማጠንጠኛም ሳዋ መሆኑ ቢታወቅም፣ የአስመራው መንግስት ደግሞ በነዚህ ጉዳዮች ላይ ዘመቻ ተከፍቶብኛል ይላል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም ገለጽም ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ አስጠንቅቋል። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ጦርነት፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳ ከመሳሳቸው ምክንያቶች መካከል ዋና ዋናዎቹ ናቸው። የተቋሙ መግለጫ በመላው ኢትዮጵያ ከአስር ሚሊዮን በላይ ሰዎች ለረሃብና ምግብ እጥረት ተጋልጧል ይላል። ከነዚህ ሰዎች መካከል ሶስት ሚሊዮን ያክሉ በጦርነትና በአስቸጋሪ የአየር ጠባይ ምክንያት ከመኖሪያቸው የተፈናቀሉ እንደሆኑም ጠቅሷል። የዓለም የምግብ ፕሮግራም በኢትዮጵያ የምግብ እጥረት ያለበትን ደረጃ አሳሳቢ ሲል ጠርቶታል። የምግብ እጥረት ያጋጠማቸው አራት ነጥብ አራት ሚሊዮን ነፍሰ ጡርና አጥቢ እናቶች እንደዚሁም ህጻናት ሕክምና እንደሚያስፈልጋቸውም አሳውቋል። ባለም የጤና ድርጅት መስፈርት መሠረት በአንድ አካባቢ ከሚገኙ ህጻናት መካከል 15 በመቶ ለተመጣጠነ ምግብ እጥረት የተጋለጡ ከሆነ በአካባቢው ያለው ሁኔታ ያደጋ ጊዜ ተብሎ ይበየናል። በኢትዮጵያ በርካታ አካባቢዎችም ይህ ይስተዋላል። እንደ ሱዳን ባሉ ጎረቤት ሀገራት እየተካሄዱ ያሉ ግጭቶች ለሰብአዊ እርዳታ ፍላጎት መጨመር ምክንያት እንደሆኑም ነው በመግለጫው ላይ ያብራራው። በተያዘው የፈረንጆቹ 2025 የመጀመሪያ ሩብ ዓመት ከ3 ሚሊዮን በላይ ሰዎች የምግብ እርዳታ ማቅረቡን የገለጸው የዓለም የምግብ ፕሮግራም ከነዚሁ 80 በመቶ ድጋፍ የቀረበው ለተፈናቀሉና የከፋ የምግብ ዋስትና ችግር ላጋጠማቸው ኢትዮጵያውያን መሆኑንም የገለጹም። ይሁን እንጂ ተቋሙ ኢትዮጵያ ውስጥ በሚያከናውናቸው የእርዳታ ስራዎች ላይ ሁለት እንቅፋቶች እንዳጋጠሙት አሳውቋል። በመግለጫው በቀዳሚነት የተጠቀሰው እንቅፋት ደግሞ ከተደራሽነት ጋር የተያዘው ነው። በአማራ ክልል ያለው ጦርነትና የደህንነት ስጋት ተቋሙ በክልሉ የሚያከናውነውን የሰብአዊ እርዳታ ስራዎችን እንዳስተጓጎል አስረድቷል። የዓለም የምግብ ፕሮግራም አስቸኳይ አዲስ የገንዘብ ድጋፍ ካላገኘም ሶስት ነጥብ ስድስት ሚሊዮን የሚሆኑ እጅግ ተጋላጭ ሁኔታ ውስጥ የሚገኙ ኢትዮጵያውያን ከዓለም የምግብ ፕሮግራም ያገኙ የነበረውን የነፍስ አድንና የተመጣጠነ ምግብ ድጋፍ በመጪዎቹ ሳምንታት ያጣሉ ሲል አስጠንቅቋል። በረሃብ ሰዎች በሚሞቱባትና በሚሊዮኖችም በዚህ የረሀብ አደጋ ውስጥ በሚገኙባት ሀገር የብልጽግናው መሪዎች ደግሞ አንድ ሚሊየን ህዝብ በርሃብ ካልሞተ እንደ ሰባ ሰባቱ አይደለንም ማለት ነው የሚል ሪፖርትን በፓርላማ በማቅረብ ነው የሚታወሱት። ጦርነት ስንጀምር ታስታውሳላችሁ፣ ረሀብ ረሀብ ረሃብ አሉ። እውነት ነው እንዴ? ሰው በኋላ የታለ የሞተ ሰው የተባለው የታለ ሲባል ማፈር ያመጣል። አንዳንዱ ከሰባሰባት ሰባት ያልተናነሰ ድርቅ አለ ዊች ሚንስ አንድ ሚሊየን ገደማ ሰው ይሞታል ማለት ነው። አንድ ሚሊዮን ካልሞተ እየዋሸ ነው ያሉ ሰው ጅቡቲ በሺዎች የሚቆጠሩ ኢትዮጵያውያን ልታባረር ነው። ይህን ውሳኔ ያሳለፈችው ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ተጉዘው 24 ሰዓታትንም ቆይተው ከተመለሱ ከአንድ ወር በኋላ ነው። ኢትዮጵያ በጎረቤቶቿ ላይ የነበራት አውንታዊ ተጽዕኖ ሱዳን ማሽነሪዎቿን ልካ የህዳሴው ግድብ ግንባታን የምታግዝበት፣ ሶማሊያ ኢትዮጵያን ክስ በዓለም አቀፍ መድረኮች ላይ የማትዞርበት፣ ጅቡቲም ኢኮኖሚያዊ ውህደት ይኑረን በሚል ተደጋጋሚ ጥያቄ የምታቀርብበትና መሰል ሁነቶች ነበሩ። እነሆ የብልጽግናው ዘመን ዲፕሎማሲ ደግሞ ሱዳን ከግብጽ ጎን ሆና የህዳሴውን ግድብ የምትቃወምበት፣ ሶማሊያን ጨምሮ ጎረቤቶች ኢትዮጵያን እንደ ወራሪ የሚቆጥሩበት፣ የተቀሩት ደግሞ ኢትዮጵያ ውስጥ ግዛት መውሰድም የድሮን ጥቃት መፈጸምን ፈቃድ ያገኙበት ሁነትን ፈጥሯል። ከኢትዮጵያ የወደብ አገልግሎት ሚሊዮን ዶላሮችን የምታገኘው ጅቡቲ አሁን ደግሞ ኢትዮጵያውያንን ውጡልኝ የምትልበት ነባራዊ ሁኔታ ላይም ናት። ይህ የሆነው ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ተጉዘው የ24 ሰዓታት ጉብኝትም አድርገው ከተመለሱ ከአንድ ወር በኋላ ነው። ከአንድ ወር በፊት የሶማሌና የአፋር ክልል ርዕሳን መስተዳድሮችን ጨምረው ይዘው ተጉዞ የነበሩት አብይ አህመድ ከፕሬዚደንቱ መርጌሌህና ሌሎች የሀገሪቱ ባለስልጣናት ጋር የነበራቸው ንግግር ጭብጥ ምን እንደሆነ ግን በይፋ የታወቀ ነገር የለም። አሁን ጅቡቲ የመኖሪያ ፍቃድ ለሌላቸው የኢትዮጵያን ከሀገር መውጫ ጊዜ ገደቡን እንደማታራዝም ገልጻለች። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩና ህጋዊ የመኖሪያ ፍቃድ የሌላቸው ዜጎችን ወደ ሀገራቸው እንዲመለሱ ማሳወቁን ተከትሎ ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስተር ኃላፊዎች ጋር የተደረገው ውይይት ሳይሰካ ቀርቷል ብሏል። የጅቡቲ መንግስት ህጋዊ የመኖሪያ ፈቃድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 252017 እስከ ሚያዝያ 242017 ባለው በፈቃደኝነት ወደ ሀገራቸው እንዲመለሱም ይህንን የማይተገብሩ ከሆነ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚያደርግ መሆኑን ገልጾ ነበር። በነበረው ውይይት የተለያዩ ጉዳዮችን በማንሳት ኢትዮጵያውያን ወደ ሀገራቸው የመመለሻ ቀናቸው ቢያንስ በሶስት ወራት እንዲራዘም ጥያቄ ማቀ ን ግን የኢትዮጵያ ኤምባሲ ገልጿል። የጅቡቲ መንግስት ግን የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ አገር እንደሌለ በመግለጽ ምላሽ ሰቷል ሰጥቷል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶችን በተመለከተ ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስኪያረጋግጡ ድረስ ንብረቶቻቸው ባደራ ሰጥተው ሊሄዱ እንደሚችሉ ገልጿል። ሩሲያ ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ መሆኗን ፕሬዚደንት ቭላድሚር ፑቲን ገለጹ። ፑቲን ይህን ያሉት ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ለመጀመሪያ ጊዜ ነው። ፕሬዚደንቱ ለሩሲያ የመንግስት ቴሌቪዥን ጣቢያ ሲናገሩም ሩሲያ ሁል ጊዜ ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ ነው የምትመለከተው፣ የኬቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ እናደርጋለን ብሏል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይ ለመሳተፍ ፍላጎት መኖሩን እንደሚያመለክትም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግሯል። ዜሌንስኪ ለፑቲን አስተያየት በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለሚያረጋግጥ ማንኛውም ንግግር ዝግጁ መሆኗን ገልጿል። ሩሲያ እንደ አውሮፓውያን የዘመን ቀመር ሀያ ሀያ ሁለት ላይ በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ሀገራት መካከል ቀጥተኛ ድርድር ተካሂዶ አያውቅም። ዜሌንስኪ የፑቲንን ንግግር ተከትሎ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረተ ልማቶች ላይ የምትፈጽመው ጥቃት ለማቆም ትስማማ አሊያም ማትስማማ የሚታወቅ ነገር አይደለም። ዩክሬን ግልጽ የሆነ ምላሽ ትፈልጋለች ብሏል። የዩክሬኑ መሪ ፑቲን ለፋሲካ አጭርና ውስን የሆነ የተኩስ አቁም ማድረጋቸውን በመጥቀስም በረጅም ርቀት ተወንጫፊ ድሮኖችና ሚሳኤሎች በሲቪል መሰረተ ልማት ላይ የሚፈጸም ጥቃትን ለማባራት ቢያንስ ለ30 ቀን የተኩስ አቁም እንዲደረግ ሀሳብ አቅርበውም ነበር። ፑቲን ሀሳቡን እንደምታጤነው ገልጸው ሲቪል መሰረተ ልማት ላይ ጥቃት እንዳይፈጸም የሚለው ሀሳብ መስተካከላል በት ሲሉ ተናግሯል። ሆኖም በዚህ ወር መጀመሪያ ላይ በሰሜን ምስራቅ ከተማ ሱሜ ከተማ ብቻም 35 ሰዎች የተገደሉበትና ከ100 በላይ ሰዎች የተጎዱበት የሲቪል ህንፃ ላይ ጦራቸው ኢላማ ማድረጉን ፖቲን አምነዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።